ክቡራን ደንበኞቻችን የኢትዮጵያ ኤሌክትሪክ አገልግሎት እናንተን ለማገልገል ሁሌም ጥረት ያደርጋል። የኤሌክትሪክ ዋጋ ምንን ማለት እንደሆነ ለደንበኞቻችን በደንብ እንረዳለን። የኤሌክትሪክ መቆራረጥ ማለት የኤሌክትሪክ ጥራት ጉድለት ማለት በደንበኞቻችን ላይ የሚያደርሰውን ችግር እንረዳለን። በመሆኑም ለዚህ ፍላጎት ያልተቆራረጠ ኤሌክትሪክ ለህብረተሰቡ እንዲደርስ ተቋማችን የተለያዩ የማሻሻያ የአገልግሎት አሰጣጥ ማሻሻያ የሪፎርም ስራዎች በመስራት ላይ ይገኛል። ለዚህ ስኬታማነት ደግሞ የደንበኞች አስተዋጽኦ በጣም ከፍተኛ እንደሆነ እንረዳለን። በመሆኑም በአገልግሎት አሰጣጥ ሂደታችን የሚያጋጥሙ ችግሮችን በግልጽ በመንገር በስነ ምግባር ጉድለት የሚፈጸሙ ያልተገቡ ድርጊቶችን ለመከላከል ከህብረተሰቡ በጣም ከፍተኛ ትብብር እንፈልጋለን። አሰራራችን ግልጽ ነው። በየደረጃው የህብረተሰቡን ብሶት፣ የህብረተሰቡን ቅሬታ፣ ማናቸውም የሆነ የአገልግሎት ጥያቄ ለመመለስ የሚያስችል ብቃት ያለው ተደራሽ የሆነ አደረጃጀቶች በክልል በወረዳ ደረጃ አደራጅተናል። ስለዚህ እነዚህ አደረጃጀቶች እናንተን ለማገልገል ሁሌም በተሟላ ዝግጅት ይጠብቋችኋል። የኢትዮጵያ ኤሌክትሪክ አገልግሎት ለደንበኞቹ ጥራት ያለው አገልግሎት ለመስጠት ስራዎችን እያከናወነ ይገኛል። ሆኖም በዚህ ሂደት ደንበኞች ጥራት ያለው አገልግሎት እንዳያገኙና ተቋሙ የሚጠበቀውን ገቢ እንዳያገኝ የሚያደርጉ ሰው ሰራሽና ተፈጥሯዊ ምክንያቶች ያጋጥማሉ። ከነዚህ መካከል የኃይል ስርቆት ይጠቀሳል። የኃይል ስርቆት ከኤሌክትሪክ አገልግሎት ደንብና አሰራር ውጭ በህገውጥ መንገድ ኃይል የመጠቀም ተግባር ነው። ይህም ከቆጣሪ ውጭ ቀጥታ ከመስመር ማገናኘትን ጨምሮ በተለያዩ መንገዶች የሚጠቀሙትን ኃይል በአግባቡ የተቆጠረ እንዳይሆን በማድረግ የሚፈጸም ወንጀል ነው። ስርቆት የሚፈጸመው እንግዲህ በሁለት መልኩ ነው። አንደኛ ኤሌክትሪክ እዛ የኤሌክትሪክ ኃይል በሚቆጥረው ቆጣሪ ውስጥ ከመግባቱ በፊት ከውጭ ሻንት ይባላል፣ በሌላ ወይም ደግሞ መስመር ከቆጣሪ ውጭ በማገናኘት ቀጥታ ወደ ቤቱ በመውሰድ ይጠቀምበታል። በዚህ ጊዜ የምንተከናወነ ማለት ነው ኃይል እየተለካ ለደንበኛው እየደረሰ አይደለም። ስለዚህ ስርቆት እየፈጸመ ነው ማለት ነው። ተቋሙ ምን ያህል ደንበኛው ኤሌክትሪክ እንደሚጠቀም እያወቀ አይደለም። በዚህ መልኩ ኃይል ስርቆት ይፈጸማል። ሁለተኛው በጣም በአሁኑ ሰዓት በቅርብ ጊዜ የተከሰተው ደግሞ ስማርት ቆጣሪዎች አሉ። በዚህ ላይ የውስጥ እቃዎች አሉ። ልካም ሞባይላችን ስንከፍት ውስጡ የተለያዩ እቃዎች አሉ። ሞባይሉ እንዲሰራ የሚያደርጋቸው እቃዎች አሉ። እነዛን እቃዎች በመነካካት ወይም በማበላሸት ኃይል እንዳይቆጥር ያደርጋሉ። ቆጣሪው በትክክል እንዳይቆጥር በማሰናከል ወይንም ደግሞ ቆጣሪው ሙሉ ለሙሉ ሳይቆጥር ደንበኞች ኤሌክትሪክ በሚጠቀሙበት ጊዜ ይህንን የኤሌክትሪክ ስርቆት እንላለን። በህግ ወይም ደግሞ በውል ለደንበኞቹ የሰጠውን ኃይል ያለ አግባብ ከውል ውጪ አሊያም ደግሞ በህጋዊ መንገድ ያልሆነ ኃይልን አጠቃቀም ደንበኞች ሲጠቀሙበት ሲገኙ የኃይል ስርቆት ነው የሚባለው። በዚህ መልኩ የሚፈጸም የኃይል ስርቆት የኢትዮጵያ ኤሌክትሪክ አገልግሎት ለደንበኞች የሚሰጠውን አገልግሎት የተሟላ እንዳይሆን እያደረገ የሚገኝ ወንጀል ነው። ወንጀሉ በሀገርና በተቋም ደረጃ አሁን ላይ አሳሳቢ በሚባል ደረጃ ጉዳት እያስከተለ የሚገኝ ነው። ኤሌክትሪክ ስርቆት ከጊዜ ወደ ጊዜ እየጨመረን የመጣው እየተባባሰም ያው እንደ ተቋም ከባድ ነው። አሳሳቢ በሚባል ሁኔታ ላይ ያለው ያው ደንበኞች በአንድም በሌላ መልኩ ወደዚህ ነገር ይገባሉና ትንሽ አሳሳቢነቱ እየጨመረ ከፍ እያለም ከጊዜ ወደ ጊዜ ቁጥሩም እየጨመረ ስርቆት እየተባባሰ ያለበት ሁኔታ ነው ያለው። የኃይል ስርቆት የሚፈጸመው ተቋሙ በማያውቀው መንገድ መሆኑ የሚያስከትለውን ጉዳት ከፍ ያለ እንዲሆን አድርጎታል። በዚህም የኃይል መቆራረጥ እንዲከሰት፣ ፍትሐዊ ላልሆነ የገቢያ ላይ ውድድርና ተቋሙን ገቢ በማሳጣት የኤሌክትሪክ ኃይልን ተደራሽ ለማድረግ የሚደረገውን ጥረት እየጎዳ የሚገኝ ወንጀል ነው። ስርቆት ስትፈጸም ግን ምንድን ነው ተቋሙ የማያውቀው የኤሌክትሪክ ኃይል ስለሚጠቀሙ ተቋሙ አያውቆም። ያን ኤሌክትሪክ ኃይል ምናልባት 10 ኪሎዋት ጠይቆ እየጠቀመ እያለ ስርቆት ስትፈጽም ግን 20 ኪሎዋት ሊጠቀም ይችላል ሰላሳ ኪሎ ዋትም ሊጠቀም ይችላል። በዚህ ጊዜ ምን ይፈጸማል? እነዛ የተደረጉ መስመሮች መሸከም ያቅታቸዋል። መሸከም ያቅታቸውና የኤሌክትሪክ መቆራረጥ እሱም ላይ ደንበኞቹም ላይ አካባቢው ላይ እንዲፈጠር ይደረጋል። ህብረተሰቡንም አንድም መብራት እንዲቋረጥበት ሊያደርግ ይችላል። ሁለተኛው ደግሞ ብዙ ጊዜ አሁን እኛ እያጋጠመን ያለው የንግድ ላይ የተሰማሩ ሰዎች ናቸው የኃይል ስርቆት የሚፈጽሙት። ይሄ በሚሆንበት ጊዜ ምንድነው? አንድ ጤናማ አለ፣ ህግ አክብሮ የሚሰራ፣ ሌላኛው ደግሞ የኃይል ስርቆት የሚፈጽም አለ። ይህ ሲሆን ምንድነው የሚፈጥረው በንግዱም ዓለም? ይሄ ተቀራራቢ ያልሆነ ውድድር፣ አንደኛው ኤሌክትሪክ ሰርቆ ነው የሚሰራው፣ ሌላኛው ደግሞ በጤናማ ሁኔታ የሚሰራው ሲሆን ያልተገባ የንግድ ውድድር ፉክክር ያስከትላል። ከዚህ አንፃር ተጽዕኖ አለው በሀገር ኢኮኖሚ፣ ገንብተን ግድቦቻችን ገንብተን እዚያ አምጥተን ደግሞ ለደንበኞች ስናስተላልፍ ብር ማንሰበስብ ከሆነ ደንበኞቻችን በአግባቡ የማይጠቀሙ ከሆነ የተጠቀሙትን ፍጆታ ደግሞ በአግባቡ የማይከፍሉ ከሆነ ሀገር ላይ በጣም ከፍተኛ ተጽዕኖ አለው። ስለዚህ በጣም አሳሳቢ ነው ኃይል ስርቆት ስፔሻሊ አሁን ላይ ባለው ሁኔታ በጣም ከፍተኛ አሳሳቢ እንደሆነ ነው የሚታየን። ድርጅቱ ላይ ደግሞ ከትራንስፎርመር መቃጠል ከፊዞች መቃጠል ጋር በተገናኘ ድርጅቱ የሚያጣቸው የንብረት ጉዳትን ያደርሳል ማለት ነው። ከዛም አልፎ ተርፎ ድርጅቱ ማግኘት ያለበትን በሰዓቱ ተጠቅሞ መግባት ያለበት የኢነርጂ ሽያጭ ገቢ ከፋይናንስ አንጻር እሱንም እናጣለን። በጥቅሉ የኃይል ስርቆት ማለት እንዲ እንደምናስበው አይደለም እና ሰዎቹ የሚጠቀመው አንድ ማህበረሰብ አንድ ግለሰብ ሆኖ ሳለ ግን ከፍተኛ ጉዳት የሚያደርሰው ማህበረሰቡ ላይ ነው። እንደ ሀገር፣ እንደ ተቋም፣ እንደ ህብረተሰብ ብዙ ሰዎች ተጎጂ ይሆናሉ በኃይል ስርቆት። የኢትዮጵያ ኤሌክትሪክ አገልግሎትም ይህን ችግር በመቅረፍ የኤሌክትሪክ ኃይልን ህጋዊ በሆነ መንገድና በአስራሩ መሰረት ለደንበኞች ተደራሽ ለማድረግ ስራዎችን እያከናወነ እንደሚገኝ ተነግሯል። በዚህም አገልግሎትም ሆነ በስሩ የሚገኙ በተለያዩ አካባቢዎች የሚገኙ ሪጅኖች የቁጥጥር ስራ፣ ግንዛቤ መፍጠር፣ ዘመናዊ አስራር መዘርጋትና ወንጀሉን የፈጸሙ አካላት አስተማሪ ቅጣት እንዲቀጡ የማድረግ ስራ እየተከናወነ ይገኛል። እንደ ደቡብ ሪጅን አሁን እያደረግን ያለነው ቆጣሪዎችን ቀድሞ መመርመር ማሸግ በዘመናዊ ማሸጊያዎችን እያሸገ እንገኛለን። ስፔሻሊ ኢንዱስትሪ ደንበኞቻችን ሰባ ፐርሰንት ገደማ አሽገን ጨርሰናል። ከዚህ በፊትም ታሽገው ደንበኞቻችን ማሸጊያውን በመመጠስ ብዙ ነገሮች ሲያደርጉ አይተነዋል። አሁንም ጠንክረን እሱ ላይ እየሰራ እንገኛለን። ቆጣሪ ምርመራ ማካሄድ በዋናነት ማለት ነው። ምርመራ እናካሄዳለን። ደንበኞችም ባገኘነው አጋጣሚ ትክክለኛ ነገር ላይ እንዲገቡ ያልተነካ ቆጣሪያቸውን እንዳይነኩ እንደሚያስጠይቅ ከሕግም አንጻር በቀጣይ የሚሳብ እንደሚያስቀጣ የመንገርና የማንቃት ነገር ያው ብዙም ባይሆን ባገኘነው አጋጣሚ ወደ ደንበኞች ስንሄድ ይህንን እናደርጋለን። እንደ ሪጅንም በዚህ አመት ባለፉት ዘጠኝ ወራት በተደረገ የቆጣሪ ምርመራ ወደ 61 የሚደርሱ ስርቆቶችን አግኝተናል። በብር ወደ 17.9 ሚሊዮን ብር ሂሳብ ሰርተናል። በኢነርጂ ደግሞ የኛው ሲገለጽ ወደ 1.6 ጊጋዋት አወር ጊጋዋት ሰዓት ኢነርጂ ያው በስርቆት አማካኝነት የባከነ ተቋም ወደ ተቋሙ ገቢ እንዲሆን ስራ ሰርተናል ማለት ነው። ተቋሙ እንግዲህ በዚህ ላይ ስራ እየሰራ ነው። አንድም ወንጀል መከላከል የህዝብና የመንግስት ነው። በተለያየ ያሉት ፖሊሶች ከኛ ጋር በመሆን ስራውን እየሰራን እንገኛለን። ብዙዎቹንም እየተያዙ ለህግም እየቀረቡ ይገኛሉ። ሌላ ህዝብ ነው። ህዝብ እንግዲህ ኃላፊነቱን አውቆ የስርቆት ስትፈጸም ራሱ ነገ መብራት እንደሚያጣ የእሱ መብራት ማጣት ብቻ የለም ስራ ራሱ መስራት፣ ሆስፒታል ሄዶ ልጁን ማሳከም አይችልም፣ ወይ ራሱ መታከም አይችልም። የምትፈልገው ቦታ ለምሳሌ አገልግሎት ማግኘት የምትፈልጋቸው ወፍጮ ቤቶች ሊሆኑ ይችላሉ፣ የተለያዩ ቦታዎች ሱፐርማርኬቶችም ሊሆኑ ይችላል። ሻይ ልጠጣ ትችላለህ። ኤሌክትሪክ ከሌለ ይህን ማግኘት አትችልም። ጠዋት ተነስቶ እናቶች ልጆቻቸው ወደ ትምህርት ቤት የሚልኩት ምሳ ቋጥሮ የሚልኩት ኤሌክትሪክ ሲኖር ነው። ስለዚህ ይሄ እያንዳንዱን ግለሰብ ከህፃናት ጀምሮ ትልልቅ ሰዎች፣ በእድሜ የገፉ ሰዎች ድረስ የሚመለከት ጉዳይ ነው። ይህ ክፍል ይህን ስራ ነው በበላይነት የሚሰራው ነው። እዚህ ክፍል ላይ የሚሰሩት ስራዎች ሞሮፍ የኃይል ስርቆት ላይ ነው የሚያተኩረው። ከዛም አንጻር ድንገታዊ ምርመራ እናደርጋለን። ከሰዎች የሚመጣ ጥቆማን ሚዘን የሚዘን ሄደን ምርመራ ስራዎች እንሰራለን። ከዛ ባሻገር በእስኬጁል የተቀመጡ ተቀመጡ በታይም ፍሬም የተቀመጡ አመታዊ ቅዶቻችን ላይ ያሉ በየወሩ ወርደው በየቀኑ የሚሰሩ የምርመራ ስራዎች ይሰራሉ። እና እነዚህን ስራዎች በመስራት የኃይል ስርቆቱን ለመቀነስ የተቻለንን ጥረት እያደረግን ነው። በሀገርና በተቋም ላይ ከፍተኛ ኪሳራ የሚያስከትለውን ወንጀል ለመከላከል ሕግ የማስከበር ስራ በትኩረት እየተሰራበት የሚገኝ ቀዳሚ ጉዳይ ነው። በዚህም ወንጀለኞች በቁጥጥር ስር እንዲውሉና ተመጣጣኝ ቅጣት እንዲያገኙ የማድረግ ስራ በትኩረት እየተሰራበት ይገኛል። በዚህ በጀት አመት ከሕግ አካላት ጋር ከዚህኛው ከዚህኛው መስሪያ ቤት ከሕግ አገልግሎት ጀምሮ እስከ ዋና መስሪያ ቤት አልፎም እስከ አዲስ አበባ ፖሊስ ኮሚሽን ጋር በጣም ሰፊ ስራዎች እየተሰሩ ይገኛሉ። በእኛ ሪጅን ብቻ ኤሌክትሪክን በህገ ወጥ የሚጠቀሙት ደንበኞች ላይ ብዙ ሰፊ ስራዎች በፖሊስ አካላት፣ ሌሎች ደንብ የሚያስከብሩትን አካላትን በማስተባበር ብዙ ስራዎች ተሰርቷል። እንደዚህ አይነት ስራዎችን የምንሰራው ከጸጥታ ኃይሎች ጋርም ከማህበረሰቡ ጋርም እንደነገርኩት ነውና ሞሮፍ ደግሞ ከጸጥታ ኃይሎች ጋር ከህግ አግባር ጋር ባለው ለምሳሌ እንደዚህ ህገ ወጥ ተግባራትን የሚሰሩ አካላት በብዛት ቤቶቻቸው ክፍት አይሆኑም፣ እንድንገባ ፍቃድ አይሰጡንም። ከፖሊስ ኃይል ጋር ነው ሄደን ቦታው ላይ ፍተሻ ስራዎችን የምናካሄደው። በዛ ጊዜ እገዛ ያደርጉልናል፣ የፖሊስ ኃይልም ከኛ ጋር ሆኖ ስራዎችን አብረን እንሰራለን። ከዛ ባሻገር በህግ አግባብ እንዲጠየቁ በወንጀል እንዲጠየቁ ከኛም ከህግ ክፍል ጋር አንድ ላይ በመሆን ስራዎችን እየሰራን እንገኛለን። ለቤት መኖሪያ መኖሪያ ቤት ተራ መኖሪያ ቤት ስርቆት ፈጽሞ ካገኘ የመጀመሪያ ቅጣቱ ሀያ ሺህ ብር ነው። የመጀመሪያ ቅጣቱ ስደግም እጥፍ እየሆነ ይሄዳል። መካከለኛ ተጠቃሚ ኮመርሻል የሚባሉት 500 ሺህ ብር ነው ቅጣቱ ብቻ ነው። ዋና የተጠቀመውን ኃይል ይከፍላል። ይህንን 500 ሺህ ብር ድጋሜ ካጠፋ 1 ሚሊዮን ነው የሚሆነው። መካከለኛ ኢንዱስትሪ የሚባሉት 750 ሺህ ብር ይጠቀማሉ ይከፍላሉ፣ ቅጣት ነው ከዚህ ላይ ከሚመጣው ቅጣት ላይ ለሚጠቁም ሰው 25% የማበረታቻ እንሰጣለን። ስለዚህ ይህንንም አንድም የራሱ ጥቅም መሆኑ ለራሱ መሆኑ ተረድቶ ህዝቡ ጥቆማ እንዲሰጥና እንዲከላከል፣ ሁለትም ደግሞ ከዚህ ከሚገኘውም ደግሞ ተጠቃሚ እንዲሆኑ ስራዎችን እየሰራን እንገኛለን። እንግዲህ ከመንግስትም ከህዝብም ከፖሊስም ጋር ሆነ ስራ እየሰራ ነው የምንገኘው። ኤሌክትሪክ ስርቆት ብዙ ጊዜ ህብረተሰቡ የማያውቀው ወንጀል መሆኑን አያውቅም። ከገንዘብ በተጨማሪ ከአምስት እስከ አስራ አምስት ዓመት በእስር የሚያስቀጣ ወንጀል ስለሆነ የእኛ እንደ ክፍል እንደ ኤነርጂ ማኔጅመንት ፋይንዲንጉን ካገኘን ስርቆቱ ከተገኘ በኋላ አስፈላጊውን መረጃ አጠናክረን፣ በተቋሙ መመሪያ እንደዚህ አይነት ስራ ሲያጋጥም የሚሰራበት አሰራር ስላለ ሂሳብ ሰርተን መብራትን ማቋርጠን ወደ ህግ ክፍል ይመራል። ህግ ክፍል ደግሞ ቀጣዩ ስራ ይሰራል ማለት ወንጀሉን ክፍል በመልጥ ይሄ ስማርት ቆጣሪ ላይ በፈጸሙት ወንጀል ወደ 258 ተጠርጣሪዎች ተይዟል። ከዚህ ውስጥ 14ቱ ወንጀለኛ አይነት መንፈስ ወይም ደግሞ ጥፋቱን አጥፍቷል ተብሎ ተጠርጥሮ ለፍርድ ቤት ክስ ለመቅረብ ሂደት ላይ ነው። አንደኛው ኦልሞስት ክስ ተመስርቶ ምስክርም ተሰምቶበታል። እና በሂደት ላይ ነው እና እነዚህ ያሉት እንግዲህ ምናልባት ውጤቱ መግለጽ የሚያስፈልጎ ሲያልቅ ይሆናል። ግን ኦልሬዲ ስራዎቹ እየተሰሩ ነው። ህግን ከማስከበር በተጨማሪ ይህን ወንጀል ቀንሶ በሀገርና በተቋም ላይ የሚያደርሰውን ጉዳት ለመቀነስ የሚያስችል ስራ እየተከናወነ ይገኛል። ግንዛቤ የመፍጠር ስራ፣ የቁጥጥር ስራና ዘመናዊ ቴክኖሎጂዎችን ጥቅም ላይ ማዋል በትኩረት የሚሰራባቸው ጉዳዮች መሆናቸው ነው የተነገረው። ጉዳት እንዳለው ህብረተሰቡን ማስተማር አንደኛው ነው። ሁለተኛው ደግሞ እንደ ተቋምም እንደ ሪጅንም ያለው ምንድነው፣ ባገኘነው አጋጣሚ በግልም ሲመጡም እኛም ስንሄድ ወደ ቅጥር ግቢያቸው የምንሄድበት ሁኔታ ስላለ እዛ ላይ የማንቃት ነገር እንሰራለን፣ የማስተማር። ሌላው ደግሞ ዋናውም የሚሆነው ምርመራን አጠናክሮ መቀጠል፣ የቆጣሪ ምርመራ በየጊዜው ማድረግ፣ እሱ ላይ አጠናክሮ መስራት፣ ቆጣሪዎቹን አሽገን ያሸግነውን ቆጣሪ መልሰን አሁንም ደግሞ መመርመር ነው። አሁንም ከዛ ሁለተኛ ምንድን ነው ማድረግ ያለብን? ለህብረተሰቡ አዌር ማድረግ፣ ህዝብ ፎረም ማካሄድ፣ አዊራንስ መስጠት በሚዲያም ይሁን በብሮሸር በትነንም ይሁን ኤሌክትሪክ ስርቆት የሚያመጣው ጫና ይሄ ነው ብለን አዌር ማድረግ ነው። ህብረተሰቡ እንዳይሰርቅ በተቻለ ለመጠን ለማሳነስ እና ሚኒማይዝ ለማድረግ ወይም ደግሞ ወደ ዜሮ ለማስጠጋት ስራዎች እየተሰሩ ነው። አንዱ እንግዲህ ህዝቡን ማስተባበር አንዱ ስራ ነው። ህዝቡን ማስተባበርና ከህዝቡ ጋር እንድንሰራ ማድረግ አንዱ እንትን ነው። አሁን በቅርብ ጊዜ ውስጥ የምናከናውነው አሁን በአዲስ አበባ ላይ ከክፍለ ከተማ አስተዳደር፣ ከኮንስትራክሽን፣ ከተለያዩ የዘርፍ ኃላፊዎች ከፖሊስ አዲስ አበባ ኮሚሽን ጋር ውይ የምናደርገው መድረክ አለ። ይሄ አንዱ መድረክ ምንድነው ይህንን ለመከላከል ነው። እንዲህ አይነት ነገሮችን ተቋሙ አንደኛ የኃይል ስርቆትን ሁለተኛ ደግሞ በተለያየ ምክንያት መሰረተ ልማት ላይ የሚደርሰውን አደጋ ለማስቀረትና ሰዎች ኤሌክትሪክ ሳይቆራረጥ መብራት እንዲያገኙ በየዘርፉ ያሉት የአስተዳደር ክፍሎች ይህንን ህዝቡን በማንቃትና በማስተባበር ወንጀለኞችም ለህግ ለማቅረብ እየተሰራ ስለሆነ ኦልሞስት ይቀንሳል ብለን እናስባለን። ይህ ወንጀል በሀገር ላይ የሚያስከትለው ጉዳት ከፍ ያለ በመሆኑ ማህበረሰቡ ወንጀሉን ለመከላከል ከጥቆማ ጀምሮ መረጃ በማድረስ ትብብር ሊያደርግ እንደሚገባ ተጠቁሟል። የኃይል ስርቆትን ለመከላከል የማህበረሰቡ ሚና በጣም ከፍተኛ መሆን መቻል አለበት ብዬ አምናለውኝና ጥቆማ በመስጠታቸው ውስጥ እነሱ የሚያጡት ነገር አይኖርም አንደኛ፣ ሚኒስትሩን በጠበቀ መንገድ ማድረግ እንችላለን ነው፣ እንደዛም ነው የሚሆነው። ከዛ ባሻገር ማህበረሰቡ ጥቆማ ካልሰጠ ከአካባቢ ያለውን ንብረትነቱ የራሱ ስለሆነ የራሱ ንብረት መጠበቅ ያለበት ማህበረሰቡ ነው እና ማህበረሰቡ ከኛ ጋር ተሳስሮ አብሮ መስራት ካልተቻለ ለውጡን ወደፊት ለማምጣት ያዳግታልና ማህበረሰቡ የተቻለውን ጥቆማ፣ የሚያያቸውን ከቤታቸው ጀምሮ በአካባቢያቸው ያሉትን ኃይል ተጠቃሚ ሊሆኑ ይችላሉ ተብሎ የሚታሰቡ ደንበኞችን ከዛ ሌላ ደግሞ የሚያዋቸውን የሚያጠራጥሩ የሆኑ የሚመለከቷቸውን ነገሮች አመተው ጥቆማ ቢሰጡንና አብረን ብንሰራ የተሻለ ነው ብዬ አምናለሁ ኤሌክትሪክ አገልግሎት ወዲህ ልማት ወዲያ ምቾት ኤሌክትሪክ ስልጣኔ